ሰላም ለውድ ኢትዮጵያውያን ወንድሞቻችንና አቶቻችን እናቶቻችንና አባቶቻችን። ሰላም ለኢትዮጵያ ይሁን። አሜን። ኢየሱስ ክርስቶስ ያድናል። አሜን። ኢየሱስ ያድናል። አሜን። ኢየሱስ ከሞት ያድናል። አሜን። ኢየሱስ ፈዋሽ ነው። አሜን። ኢየሱስ የዘላለም ሕይወት ነው። አሜን። ኢየሱስ ያድናል። አሜን። ይሁን። አሜን። ሮሜ ወይ መልእክት ምዕራፍ ሶስት በጌታ በኢየሱስ ስም አነባለሁ። አሜን። እንግዲህ ያይሁዳዊ ብልጫ ምንድን ነው? ወይስ የመገረስ ጥቅሙ ምንድነው? በሁሉም ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው። ታዲያ ምንድነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? አይሆን። አይሁን። በቃል ትጸድቅ ዘንድ ወደ ፍርድም በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ፣ ሰው ሁሉ ውሸተኛ ቢሆን እግዚአብሔር እውነተኛ ነው። አሜን። ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመጻኛ ነውን? እንደሰው ልማድ እላለሁ። እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በኔ ውሸት ግን የእግዚአብሔር እውነት ለክብሩ ተላቀ፣ ስለምን በእኔ ደግሞ እንዳት ሁሉ ከአጢአት በታች እንደሆኑ አስቀድመን ከሰናቸዋልና። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድም ስንኳ፣ አስተዋይም የለም እግዚአብሔርን የሚፈልግ የሚያደርግ የለም አንድም ስንኳን የለም። ወሯቸው እንደተከፈተ መቃብር ነው፣ በመለሳቸው ሸንግለዋል። ሰዎች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ከሕግ በታች ይሆን ዘንድ ሕግ የሚናገረውን ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በርሽ ፊት ልዩነት የለምና፣ ሁሉ ኃጢአትን ሠርተዋል፣ የእግዚአብሔርም ክብር ጎድሎአቸዋል፤ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው፤ ቀድሞ የተደረገውን ኃጢአት በእግዚአብሔር ወታ እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክት ከእንግዲህ ወዴት ነው? እርሱም ቀርቷል። በየትኛው ህግ ነው? በስራ ህግ ነው? አይደለም፣ በእምነት ህግ ነው እንጂ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር አይሁድ ብቻ አምላክ ነውን? የአዛብ ደግሞ አምላክ አይደለምን? አዎ፣ የተገረዘ ስለምነት ያልተገረዘም በእምነት የሚያጸድቅ አ ኢየሱስ ክርስቶስ ለዘላለም ጌታ ነው። ነው ኢየሱስ የነገስታት ንጉስ። ወደዚህ ወደ ኢየሱስ ወደሚያድ ነው። መዳን በማንም የለም በኢየሱስ ብቻ መዳን አለ። ኢየሱስ ክርስቶስ ጌታ ነው። ነው አሜን። ኢየሱስ ያድናል።